ቱርክ በበጎ ፈቃደኞች ጥምረት በኩል ወደ አውሮፓ ልብ የምትገባበትን ቀዳዳ በአሜሪካ ተመቻችቶላታል። ይህ በር በኔቶ እና በጥምረቱ በኩል የሁለት ሚና ባለቤት የሚያደርጋትም ተደርጎ እየተወሰደ ነው። አንካራ ወደ ዩክሬን ሰላም አስከባሪ ኃይል ለመላክ እየተሰናዳችና ከአውሮፓ ህብረት ጋር ያላትን ግንኙነት ለማጠናከር እየሰራች ስለመሆኑ እየተነገረ ነው። በሴንት አንቶኒ ኮሌጅ የአውሮፓ ጥናቶች ማዕከል የዳህረንዶርፍ ፕሮግራም ዳይሬክተር ዲሚታር ቤቺቭ የትራምፕ አሜሪካ ዩክሬንን ለሩሲያው ፕሬዝዳንት ቭላዲሚር ፑቲን በስጦታ ማቅረብና የሰሜን አትላንቲክ የቃል ኪዳን ጦር ኔቶን ማፈራረስ እንደ አውሮፓ ህብረትና ብሪታንያ ሁሉ ለቱርክም ችግር ነው ይላሉ። ቱርካውያን ፖሊሲ አውጪዎች የቀጠለውን ቀውስ ከአውሮፓ ጋር ያላቸው ግንኙነት ዳግም ለማቅናት እንደ ድል ሊወስዱት መቻሉ ተደማሪ ምክንያት ነው። ቱርክ በመካከለኛው ምስራቅ በተለይም በሶሪያ ጡንቻዋን ያሳየች፣ በአውሮፓ ደህንነትም ቁልፍ ባለድርሻ ሆና የቀረበች ናት። ለዚህም ነው ነው። በሁለቱ ወገኖች መካከል የደህንነት ውይይት እየጠነከረ የመጣ የሚመስለው። ቱርክ ኪርስታርመርና ኢማኑኤል ማክሮን የሚመሩት የፈቃደኞች ጥምረት ያሉትን ስብስብንም ተቀላቅላለች። ከዶቼ ቬለ ጋር ቆይታ ያደረጉት በብሩኪንግ ኢንስቲትዩሽን የነገረ ቱርክ ተንታኝ አስሊ አይዲን ታስባስ ቱርክ ከነ ፍላጎት ምስቅልናዋም ቢሆን በዚያ ተገኝታለች ይላሉ። አንካራ በሞስኮ ጉዳይ ለረዥም ጊዜ ሚዛናዊ አቋም ስታራምድ ነው የከረመች። በዚህ አቋሟ እንደምትቀጥል በሁሉም አመላካቾች ማየት እንችላለን። ከሩሲያ ጋር የሚያፋጥጥ ሁኔታ ላይ መገኘትን አትሻም። በሌላ በኩል ግን ዩክሬን እንድትተርፍ ትፈልጋለች። የጥቁር ባህር አካባቢ መረጋጋትም ያሳስባታል። ይህም በአውሮፓውያኑ ና በቱርክ ፍላጎት መካከል መተላለፍን ፈጥሯል። ባሳለፍነው ሳምንት ከሰላሳ በላይ ሀገራት ወታደራዊ አዛዦች በዩክሬን ደህንነትና በዓለም አቀፍ ሰላም ማስከበር አስቻይ ሁኔታዎች ዙሪያ በፓሪስ መክረዋል። የሀሳባቸው ገቢራዊነት ገና ያልታወቀ የአውሮፓ መር ኃይል ተልዕኮ ቅርጽም ተበጃጅቶ እርግጥ ያልሆነ ነው። በትራምፕ ለተኩስ አቁም ስምምነት ፑቲንን የማሳመን በሂደት ላይ የሚገኝ ጥረትን ተስፋ ያደረገ ነው። ሆኖም አንዳች አይነት ውል የታሰረ እንደሆነ ስምምነቱን በማጽናት ረገድ ቱርክ አብይ ድርሻ ትወስዳለች። ከጦርነት ጅማሬ አንስቶ ለዩክሬን የማይወላውል ድጋፍ ስታደርግ የቆየችው ቱርክ ከሩሲያ ጋር ያላትንም ግንኙነት አስቀጥላለች። የማደራደር ጥረቶችንም ስትመራ ነበር ይህ አቋሟ ሰራዊቷ እንዲሰፍር በሁለቱም ወገኖች ቅቡልነት እንዲያገኝ ያስችላልም እየተባለ ነው እንዲያም ሆኖ የአውሮፓ ሰላም አስከባሪ የመሰማራት ሀሳብ በሞስኮ ውድቅ ሲደረግ በቱርክ በኩል አስተያየት አልተሰጠም የሰላም ማስከበር ተልዕኮ እውን የሚሆን ከሆነ ግን የቱርክ ሰራዊት መግባት የሚጠበቅ እንጂ የሚገርም አይደለም የሚሉት በቱርክ ኢስታንቡል ኒሽ አንታሺ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ቺደም ኡስተም ናቸው ቱርክ ሁሌም ቢሆን ኔቶን ጨምሮ በሌሎች ዓለም አቀፍ የሰላም ማስከበር ተልእኮዎች አካል ናት። በዩክሬን የታሰበው የሰላም ማስከበር ተልእኮ መሰል ዓለም አቀፍ ድጋፍ የሚኖረው ከሆነ ቱርክ ተልእኮ ውስጥ ትኖራለች። መነጋገሪያ መሆን አለበት ብዬ ማለም ነው። የቱርክ ሰራዊት በምዕራቡ ግንኙነት ውስጥ ሚና ኖሮት የዘለቀ እንደመሆኑ እንደ ሰሞኑ ያሉ ዓለም አቀፍ ጉዳዮች ውስጥም ወታደራዊ ሚናው ይቀጥላል። የቱርክ የሰላም ማስከበር አቅም ለተጠየቅ የሚቀርብ እንዳይደለ ይገለጻል። ባለፉት አስር ዓመታት አንካራ፣ ሶሪያ፣ ሊቢያ፣ አዘርባጃንን ጨምሮ ብዙ ቦታዎች ላይ ወታደሮቿን አሰማርታለች። አንዳንድ ቦታዎች ላይ ከሩሲያ ጋር በእጃ ዙር የገጠመችበት ሁኔታም አለ። ሆኖም ሀገራቱ ቡጢ እየተመላለሱም ቢሆን ጠረጴዛን ለመክበብ የሚቸገሩ ባለመሆናቸው ተካረው አይቀሩም። ሩሲያ እንደ ስጋት የምትቆጥረው አሁን ለምትገኝበት ጦርነትም አንዱ ገፊ ምክንያት ኔቶ፣ ቱርክ ከፍተኛ ቁጥር ያለውን ሰራዊት በማዋጣት ሁለተኛዋ አባል ሀገር ናት። እንዲያም ሆኖ ኤስ 400 የአየር መቃወሚያ ግዢን ጨምሮ ወታደራዊ ትብብራቸውን አስቀጥለዋል። ኤርዶዋን እና ፑቲን ከሶሪያ እስከ ሊቢያ የደህንነት ጉዳዮች ድርድራቸውን አላቋረጡም። በሰብአዊ መብት ጥሰትና በአምባገነናዊነት የሚወቅሷት ቱርክ የህብረቱን ደጅ መጥናት ከጀመረች ሰነባብቷል። የአሁኑ ዕድል ደግሞ የተዘጋባት የአውሮፓ በር ሊያስከፍትላት ተስፋ የጣለችበት እንደመሆኑ ወታደሮቿን በነጻ የምታሰማራ አይደለችም። ኤርዶዋን የህብረቱ አባልነትን በቅርቡ ይጎናጸፋሉ ተብሎ ባይጠበቅም በአንድም በሌላም ለሀገራቸው ኢኮኖሚያዊ ጠቀሜታ የሚያመጣ መደራደሪያን ወደ ጠረጴዛ ሊያመጡ ይችላሉ። አንዳንድ የአውሮፓ ባለስልጣናት ከቱርክ ጋር ያላቸውን ወታደራዊ ትብብር የማሳደግ ፍላጎት እንዳላቸው ሲናገሩም ተደምጠዋል። ሆኖም በምን ያህል ርቀት እንደሚጓዙና ኤርዶዋንም በምላሽ ምን ያገኛሉ የሚለው ጥያቄ ምልክት እንጂ ምላሽ አላገኘም። በዋርሶ የምስራቃውያን ጥናቶች ማዕከል የቱርክ ኮከሰስና ማዕከላዊ እስያ መምሪያ ኃላፊ ካሮል ቫስለስኪ እንደሚሉት ግን ቱርክ ከአውሮፓ ህብረት ጋር የሚኖራት የትብብር እጣ ፈንታ ላይ የነጠረ ፍላጎት አላት። ይህም ሙሉ ጥቅል ነው። ይህ ማለት በአንድ በኩል ቱርክ ህብረቱን የምትቀላቀልበት የህግ ሂደት ላይ ወደ ድርድር መመለስ መፈለጓ ነው። በሌላ በኩል ደግሞ ቱርክ ኔቶ አልባውን የአውሮፓ አዲሱ ደህንነት ዘዋሪ መሆን ትሻለች። ሂደቱ መሬት ሲረገጥ ደግሞ ከዋና ተዋንያን የአውሮፓ ሀገራት መካከል መገኘትም ውጥኗ ነው። የዩንታ ድምፅ እንዲኖራትም እንዲሁ። እናም ህብረቱ በቱርክ ጉዳይ ግልጽ ራይና ስትራቴጂ እንዲኖረው የሚጠይቅ ሙሉ ጥቅል ነው። የአውሮፓ መከላከያ በቱርክ የመደገፍ ገቢራዊነት ሌላኛው ጥያቄ። እያደገ የመጣውና እያደገ የሚቀጥለው የቱርክ ወታደራዊ አቅም ቢያንስ ለወታደራዊ አጋርነት ከመታጨት አንጻር መታየት እንዳለበት ነው ካሮል ቫሰለስኪ የተናገሩት። በአውሮፓ አዲስ አቅራቢዎችን የማገናኘት ፍላጎት አለ። ሁኖም ከቱርክ ጋር ያለን ግንኙነትን በተመለከተ የጠራ ምልከታ ከተያዘ የአውሮፓን ጥቅም የሚያስከብር ነው በወታደራዊ ዘርፎች ላይ በሁለቱ ወገኖች መካከል ትብብር ማጎልበት ይቻላል። ይህም በሁለትዮሽ ማዕቀፍ ገንቢ ተደርጎ ከተመራ ከአስርተ ዓመታት በኋላ የቱርክ ወታደራዊ ዘርፍ ከአውሮፓ የወታደራዊ ዘርፍ የላቀ ተፎካካሪ መሆን የሚችል ነው። በፑቲንና ትራምፕ የተፈተነው አውሮፓ ዳግም እየተቃኘ ነው። ይህ ደግሞ ለቱርክ በአዲስ ሕግ ማዕቀፍ የአውሮፓ ሙሉ አባልነትን የሚያጎናጽፍ እድል ሆኗል። ዲሚትሪ ቤቺቭ በፎሬን ፖሊሲ መጽሔት ሀተታቸው እንዳስቀመጡት ለቱርክ ሊባክን ያልተገባው መልካም አጋጣሚ ነው።